ያው ጎርሳ መጣችል ነግሬ ነበርኩ እንደምትመጣ ትሰማኛለህ ዛሬ ጫፊን ብነካኝ ሴት ናት ብዬ ዝም አልላትምሽ ትሰማኛለህ ተሰማኛለ ማን እንደሆንኩኝ ያወቅከኝ አልመሰለኝም መዳፈር ከሌለብ ሰው ጋር ባትዳፈር ለአንተም ጥሩ ነው ሲጀመር እንዴት ብዙ ንቀይ ነው ኪሴስ ገብተ ስልኬን ይሰራከኝ ሌባ ገና ሳይታውቀኝ ነበር ደግሞ እኮ ለማፈር ስራ ላይ ነበርኩ፣ ስትል አሁን ስልኬን ስጠኝና፣ ሊድ እዚህ ለደቂቃ መቆየት አልፈልግም። ሰው እንዴት እንደዚህ እየተመናገረ ቆንጆ ይሆናል። ፈጣሪማ በጣም ነው የሚያዳለው። ስልኬን ትሰጠኛለህ? ከሰጠኝም፣ ትሰጥሻለሁ የእኔ ቆንጆ። ከዛ በፊት ግን አንድ ማድረግ ያለብሽ ነገር አለ። ጨዋታ ብለሽ መሰርት እንደ ህጻን ጨዋታ ትወዳለህ መሰለኝ። እኔ ስሜ ልነግርህ ይሻላል። አንቺ ስልክሽን አትነግሪኝም? ነቶ ሰሜ ነው ማወቅ የፈለከው? ሰሜ ማን ይባላል መሰለህ? ቢንጎ ለወደፊት የምትጮቶን ሰው ምረጥ። እሺ ካላቅማትን ጠራራ ሌባ ከየት ነው ደሞችን ያመጡብን? በጊዮርጊስ እጄ ካላስገባዋት አላርፍም። በቃ ለምን አፈታትም? አልተዋት። ትንሽ ብታለፋይ እንደምታያት አይደለች። በጣም ትንሽዬ ቡችላ ናት። ቡችላ ደግሞ ትጫዋለች እንጂ በጭራሽ አትነክስም። ማ? የሚክስኮ ታክሲ ጋ ነው ማለት? ስንት ልክፈልግ? አንድ ብር ይበቃኛል። ሲጀመር የአባቴ ማስታወሻ ባይሆን ኖሮ ቢወስድም አይቆጭኝም። ሲቀጥል እርዳታን ጠይቂያለሁ አልጠየቅሽኝም፣ እንዲሁ ለተባበርሽ። ይሄን ትብብርህንም ቢሆን አልጠየቅኩም። ምን ያስቀሃል? አረ ምንም፣ እንዲሁ ነው። አሁን ሁለት እንደው አልፍልኝ፣ እንዲሰማኝ ስለማልፈልግ በምትኩ ምን እንደምትፈልግ ተናገር። ስምሽን ገኝ፣ እሱ በቂ ውለትውለታ ከሚሆንብሽ የሆነብሽ ነው። ሀና እባላለሁ። በመጨረሻ ሲላምላክ አምላክ እባላለሁ። አትጥፊሽ እሺ። ደግሞ ጸጉርሽ ላይ የሆነ ነገር አለብሽ። ያው ተጠንቀቂ። ጁሌት እዚህ በጣም ብዙ ሊዋለ ስማ፣ አመሰግናለሁ። እሺ

እእ ሀይ ሲል አምላክ። ሐና እንዴት ነህ? እዚህ ብመጣ አላጣህም ብዬ መጣው። ደግሞ የተጣደፍክ ትመስላለህ ወዴት ነው? ገና ከስራ መውጣቴ ነው። ኦ ምንድን ነው ስራ? ካልነገርከኝም ካልነገርከኝም እኮ እሱን፣ እየተራመድን ብነግርሽ አሻለው። እዚህ በጣም መጥፎ አየር ነው ያለው። እና ስራክ ምንድን ነው አልከኝ? ስራዬ ምን መሰለሽ? አየር ባየር ነው የምሰራው፣ ነጋዴ ነኝ። ሳይ ግን ሌባ ነበር የመሰልከኝ። ማ? እኔ? አረ ፈጣሪ ቀሪባልሽ፣ እኔ ሌብነትን በጣም ነው የምጸየፈው። ታዲያ እንዴት ስልኬን ወሰድክብኝ? ያው ስማ፣ አጋጣሚ ነው ይሆንልክ። ዛሬ ግን እንዴት መጣሽ? ዝም ብዬ ነው፣ እባክህ ሐና።

ስንገና ልትነግሪኝ የነበረውን ትነግሪኛለሽ። አረሳው ምሺ አረቃ ጥላሃት አንተ አገድና እብድ። እንዴት ትጥላለህ? አውቄ ጣልኩት ነው የሚመስልህ? መጠንቀቅ ነበረብን ነው እያልኩ ያለሁት። የያዝነው ፋይል ከሌብነት ለአንዴና ለመጨረሻ ጊዜ ነበረ የሚያስወጣው። ሲቀጥል ደግሞ አንድ ሰው ቢያገኘው ከርቸሌ እንደምንወርወር አታውቅም? ነው ሲል ወይ ያናይ ተቀጥና ዴዩ ልሻና የምን መሰልሽ፣ በመጀመሪያ ፈልገነው አደለም እዚህ ነገር ውስጥ የገባነው። ሲቀጥል ደግሞ ያየሽን ነገር በሙሉ ማመን የለብሽም። ያው ባታዩ ደስ ይል ነበረ እንዴ፣ ምንድን የምትቀባጥረው? ለሰው የሚሰጠቀ ይሆናል ብዬ ስላሰብኩኝ እንደተጠቀለለ ያዝኩት። ባለፈው እኮ ስጠራ ካልሰማህ እና ምንም አላየሽም? ኧረ እኔ ምንም አላየሁም። ያው እኔ በባህሪ ደንበኞች ያዘዙት ዕቃ ሳይከፈት እንዲደርሳቸው ስለምፈልግ ነው አይደል? ያው ደንበኞቻችን እንዲከፉብን ስለማንፈልግ ነው። ደንበኛ ንጉስ ነው አይደል የሚባለው? ድምፅ ግን አዲስ አልነ ድ

አይኖች ውስጥ ብዙ ነገር ይቻል። ሲል አምላክ እኔ ወድጄሃለሁ። አረ በጊዮርጊስ ምንድነው? አስጨነቅሽኝ እኮ። ሌባ ነህ አይደል? ቀና በለና ነገር። ሌባ ነህ አይደል? ስለዚህ እኔን የምትፈልገኝ ከሆነ ውሎህን፣ ማንነት፣ ጓደኛህንም ጭምር እንድትቀየርና ሰላማዊ ሰው እንድትሆን እፈልጋለሁ። ምን ማለት ነው? ዳግም እኮ አብሮ አደግ ጓደኛዬ፣ ውሎዬም ቢሆን ያደኩበት። እኔን የምትፈልገኝ ከሆነ ገና ምንም ሳንጀምር ሁሉም ነገር መስተካከል አለበት። አስብበትና ውሳኔ ነገሬ። ቻው። አረ ፈጣሪም ፍራኔ ፈራኔ። ከክፍለ ሀገር መምጣቴ ነው ምንም የለኝም። ዝበላልኳ አረ እሱ ቆሎ ነው እንዴ? ዴ ዴ ስለት በር ነው እንዳትቀጻ አው እሱ ራሱ ነው ራሱ ነው። ሂድ እባክህ አንተ ደግሞ ሂድ አሁን ከዚህ እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። አንተ ምን ሆነ ነው አንተ? ካንተና ከሱ አንድ መርጥ ጠይቃኛለች። ማናት? ሃና። ይቺ ደግሞ ምናው ፍላጎቷ? አቅጣጣ፣ ገደል ግቢ በላት ባክ። ዳግም ወድጃታለሁ እና፣ የወደድካት እንደሆነስ ደግሞም ትክክል ናት። ሊሆንም የእኛ ሌብነት ዛሬ ነው የሚታየ። ዳግም ወድጃታለሁ እያልኩ እሷን የሚያሳጣኝን ምንም ነገር ቢሆን ማድረግ አልፈልግም። አብሮ አደግ ጓደኛን ለሴት ብለ መተው ቢኖርበት አደርገዋል። ያረፈብሺ ወይኔ፣ በጊዮርጊስ ቆይ። እሷ ማን አባት ሆና ነው አሁን መጥታ ፈላጭ ቆራጭ ምትሆን? ስትፈልግ ገደል መግባት ትችላለች። እሺ፣ እኔና አንተ ያሳለፍነውን አንዱን መከራ ብታቅኖሩ እንደዚህ ለማለት ባልደፈረሽ ነበር። አንተም ካላበርክ በስተቀር ያሳለፍነውን መከራን እያወቅክ ማንን ልምረጥ ብለህ የምታስብ አይመስልኝም። ለዛሬ ሰክረህ እንደሆነ ቆጥሬ ዝም ብያለሁ። ነገ ግን ከእብደት ስትነቃ ደውለ ገደል ግቢ ትላለህ። ነገ እዚሁ ተመልሰ እንድመጣ እጠብቃለሁ። ወንድም ምንኝ ዳጊ ምን ነው ተክዘሃል? እንዲሁኑ እባክህ፣ ችግር አለ እንዴ? የታባ ሁኔታ በጣም እያስጨነቀኝ ነው በዛ ላይ እንደ ወንድ ተሯሩ ውጭ ምንም ነገር ማድረግ አለመቻል ራሴን እንድጠለው እያደረገኝ። አይዞ፣ ምንም አይሆን ፈጣሪ ያለ። እኔም ወንድማ አለ። ወደ እታባ ነው ያንተ እናት ብቻ ያደረጋት ማን ነው? እንደ እሱ ሳቅ እንጂ የውሸት ብስቅ ምን ዋጋ አለው? ለምን አታለቅስም? እውነቴን እኮ ነው። ወንድ ልጅ ተደብቆ ነው የሚያለቅሰው ሲባል አልሰማም። ግድ የለ፣ ተደብቀህም ቢሆን አልቅስ። ቀለል ይላል እኮ፣ አልቅሺ። እምባም እኮ የሳቀን ያለ እርካታ ይሰጣል። እንዴት? እንደውም ከሳክ በኋላ ደክመሃል።

ዛሬ ምእሷ ናት? አዎ እንደው ጊዜው እርሳት። በቃ ብትፈልግህ ትደውልል ነበር እንጂ እንደዚህ ደብዟን አጥፍታ አጠፋ። ልረሳት አልቻልኩም ዳጊ። እስከ መቼ አንተም እኮ የራስህ ህይወት አለ። እስከ መቼ ነው ፀሐይ በወጣሽ ቁጥር እዚህ እየመጣ የምትቀመጠው? በቃ እርሳት። ሰው ካልታወሰ ምኑ ይፈቀራል? የመፈቀር ተቃራኒው ደግሞ መጠላት አይደለም፣ መረሳት ነው። ሰው ደግሞ ያፈቀረው ነው ይረሳው። እሺ አንተስ ራስህ አያሳዝነህ? ቆይ ሀገሩ በሙሉ ሴት አይደለ እንዴ ሞላው? ምን እሱ የተለየ ነገር ቢኖራት ነው አንድ ያፈቀር ነውን ሰው ከናካቴው መርሳትና ከህይወታችን ማስወጣት በጭራሽ አንችልም። ሌላው ቢቀር ከሸረሪት ድር የቀጠነች ንፋስ የሚያውዛውዛት የትዝታ ክር በመሃላችን ትኖራለች። መርሳት ብቻ እንዲቀለል አይደለም። ብቻ ነኝ እንጂ ዳግም ሲላምላክ መልእክት አስቀምጦላል። የምን መልእክት ራስ ብታዩ ይሻላል

ሁሉንም ነገር አስተካክያለሁ። በኋላ ከዚህ በኋላ ልሰልጡ አብረን መሆን እንችላለን። አሁን መሄድ አለብኝ። ቁጭ ብለን በደንብ እናወራለን እሺ፣ ሐና ከማይሆን ሰው ጋር ጨዋታ እንደጀመረ ነግሬው ነበር። ሰማኛለ ማን እንደሆንኩ እያወቀኝ መጋፈር ከሌለበት ሰው ጋር ባትደፈር ግን በዚህ ፍጥነት በዝረራ በጭራሽ አሸንፈዋለሁ ብዬ ያልጠበቅኩ። ለእኛ ነሽ እኮ። አይ ሲላምክ እንደዚህ አሸንፍ ፍቅር። ሪላክስ ማድረግ ፈልጋለሁ። እሺ የእኔ ቆንጆ። ሳይገባኝ እርትቶ ነው። ይቅርታ አድርጊልኝ። ዛሬ ቀኑ ደርሶ ሲገባኝ ፍቅርሺ ደጅሽ ድረስ መጣ። ወደርኩሽ ልልሺ እነግርሺ ሰው ኖሮሽ ደጋግሜ ጠይቅሽ ነበር። አንቺ ግን ሁሉንም ዋሽትሽኛል። ማስረዳት መንገድ ነው። ሁሉንም በሰዓት እኔንም እያስጨነቅሽኝ ነው። ፍቅር ከአንቺ ጋር ብጀምርም የፈራውት ክህደት ግን በሬና እንኳቅቶ መምጣቱ አልቀረም። እንዴት እንደዚህ ታደርግ? ይቅርታ ደጋግሜ ስጠይቅሽ መልስሽ ለምን ተመሳሳይ ሆነ? አልወድም ለማለት እኮ በጣም ብዙ እድል ነበረሽ። ለምን እል ይዞኝ ነበር። በእኔ ፍቅር ስትንበረከክ ማየት ፈልግ ነበር። እኔም ብቻ ስታፈቅራ ማየት ፈልግ ነበር። ታውቂያለሽ ልብሽ የሌላ መሆኑን ከማወቅ በላይ የነበረን ፍቅር እውነተኛ መስሎኝ መታለሌ እንደ ግርሳት እያንገበገበኝ ነው። አንቺ ስለ ራስሽ ስታስቢ፣ ስለ እኔ ግን አልተጨነቅሽም ነበር። ዳግም በፍቅርሽ መውደቄን እያየሽ ስትዝናኝብኝ ነበር። ለካሴ ቆየሽ። በጣም ይቅርታ። ጥሩ ልብ ስላለክ የምር የምታፈቅር ሴት ትመጣ ይሆናል። ደግሜ ማፈቅር ይመስልሻል? ይው የፈራሁት አልቀረም። ዞሮ ገባ ቤቴ